የሆነ ትንሽ ነገር ካራክተር ሲስታችሁ ነው ወይ ደግሞ ምተነው የምተውኗትን እሷን እዚህ ጋር ትሰሩልኝ ያላችሁ ማለት ነው እኮ። ትክክለኛው ቦታ ላይ ከሆነ ጥሩ። አሁን እንግዲህ የተሰጣችሁና ማለት ነው፣ አይደለም ችግር ምን እኔ ስሜ እንግዲህ እንዳልክ እባላለሁ። አንተ ማነው ስሜ? እኔ ጠርዚ ልንገርህ። ማን ጠርዛቸው? ስም ላይ ነው ለእኔ አውግተው አውግተነው ቢሉ አውግተና ስንት ታሪክ ያዘ። ምን ያክ? እሺ ነው፣ አንተ እንጀምር። እስቲ ዝግ። አሁን የሆነ ተውኔት ልስጥና፣ እሺ አሁን ትሰራለህ? እስቲ አሁን የምሰጥ ተውኔት ወይም ደግሞ ካራክተሪስቲክስ፣ የሚመሰለህ አሁን ሚስትህን፣ ሚስትህ እንደው ከሆነ ወንድ ጋር ተኝታ ብታገኛት፣ ወይም ምንሽማ ምናምን ብታገኛት፣ ምን አይነት ስሜት ነው የሚኖር ምናምን? ስለዚህ እዚህ ጋር ግለጽልኝ እስቲ ምን አይነት አበባል ነው? ከወንድ ደውሞ እምትል ወረግ እንደሆነ ብዬሽ ነው። አይደለም እኔ እኮ ያልኩህ ስታላልክም እኮ ብዬሽ አይደለም። ግን የሰውዬው አላማረኝም። ይሄን ምሳሌ እኮ ነው። አሁን እንዴት ነው እሆን

ንእና ዝም ብለህ እኮ ነው የምታሳየኝ? ትወና አሁን ለዛ እንድትመረጥ ማን መረጥ? ገልግእእንቶቃቶሽ በቃ እንደው ዝም ብለህ እንደው አስገዳጅ ሁኔታ ወይም ደግሞ የሆነ ነገር መጥቶ እንደ በቃ የሚያስለቅስ ነገር እስኪ ዝም ብለህ እንደው የምታለቅስ፣ እንደት ነው የምታለቅስ አለው የሆነ ምንድ አስገዳጅ ነገር መጥቶ በቃ የሆነ የሚያስለቅስ ነገር እስኪ እንደው ብለህ አልቅስ፣ አሳየኝ እስኪ። በቃ እንዴት ነው ግን

የሆነ ነገር እንዳጋጣሚ ቢደርስብህ ነገር በቃ የሆነ ችግር ቢመጣ እንዴት ነው የምታለቅሰው? ያለው ስሜቱን ምናምን ነው የምታሳየኝ? እሱን ነው በቃ የምታሳየኝ። እዚህ ማልቀስ ከሆነ ችግር የለም። በል በደንብ ግን ለቅሶኛ፣ ያን ሰላም ምን ችግር አለው? አሁን እኮ ልታሳየኝ እኮ ነው ለኔ እኮ ነው። ወደዛ ኋላ ስትሰራ እንዴት እንደሆነ ልታሳየኝ እኮ ነው። በቃ አሁን የጋለ ስሜት አለ እሱ፣ የጋለ ስሜት አውጣ። አረ አሁን ዝም ብላችሁ ወደ የለም፣ አሁን ተሰሎ አስተውን አውጣው አሁን።

ምንድነው ስ ያለው ስሜት? አይ ኑሮ ችግር የለው። አይ ኑሮ ችግር የለው። ምንድን እኮ ነው ስሜቱ? እንደምታሳየ ነው። አሁን ስሜት አንድ ሰው ድንበር ቢገፋ ምንድን ነው ምን አይነት ስሜት ነው ያለ? እንዴት ነው እሱ የኔን ድንበር የሚገፋው?

ስሜቱን ምን ችግር አለው? ስሜቱን ቀስ አድርገህ እኮ ነው የምታሰበው። አላወክኝ ምን ይብለው። ተረጋጋ ተረጋጋ ተረጋጋ። አሳየው ነበር አሁን ነው። አሁን ለምሳሌ እሱ አሁን ድንበሩን ቢገፋ እንዴት ነው አሁን የሚያለው ስሜት? እስኪ አሳየው። ማን የኔን ድንበር ነው እሱ አንተ በቃ እንደሱ አይደለም። የጋለ ስሜት አለ ግን አጭር ቢሆንም የጋለ ስሜት አለ። እሱማ ስለሆነ የኔን ድንበር የሚገፋው እንደሱ አይደለም። እንደሱ እኮ ምሳሌውን ነው እንጂ አንተ። ጥሩ ነው አሪፍ ስሜት አለ። ጥሩ ስሜት ነው ያለ አሪፍ ድንበር የመንመር የት አለ አሪፍ ነው። አሁን ይኸው ልንገራችሁ፣ ለወርም ያህል የሆነ ስልጠና ሎሪ አክላችን ተለማመዱና ሲደሙ ኮር በኋላ እና ያው አንደም ደሞ እስቲ እንግዲህ፣ ያለውን ስራ አንተ ትንሽ የመድረክ ጉልምትና አለህ፣ እሱን እንትን ትላለህ ማለት ነው። እሺ እንዴ ነው ነው የመድረክ ጉልምትና የሚኖረኝ አይደለም። ተረጋጋ። እንደሱ አይደለም፣ ስሰራ መድረኩን ትንሽ እንትን ማለት ባህሪ ስላለው ነው። ቀስ ቢያና አስረዳችኋለሁ። ከወር በኋላ ምናምን አሁን ሌሎችን ስሩ እና የሚሰጣችሁን ከተለማመዳችሁ በኋላ አሰራችኋለሁ። ችግር የለውም። በዛሬ እዚህ ጋር ይበቃንና በሚቀጥለው ቀን እንግዲህ እንትን እላችኋለሁ። ደግሞ በደንብ ትለማመዳላችሁ። ለዛሬ እዚህ ጋር ይበቃችኋል። ትንሽ የመናደድ ባህሪ፣ የመቆጣት ባህሪ ያለባችሁ ቀስ በቀስ እንግዲህ ታስተካክሉ ታስተካክላላችሁ። ዛሬ አንተ ስንት ነገር አስገባብህ እሱ ሰውየ ሽበር ኛ ማሁን ወደ ገቶች ሄደጃለ ወቅ እንደዛ ይሸለምሽ በቃ እንደዛ ነው እንግዲህ እንደተነጋገር ነው ማለት ነው። እና ነኝ እንዴ ነኝ። አሁን አሪፍ ነው አንተ፣ አሪፍ ነው አሁን። ስሜቱ አለ፣ ግን የምታስተካክላቸው ነገሮች አሉ። ያዎቹን ያልኳን የቅድሟን እንዳትረሳት፣ እሷን ጭምር ታስተካክላለህ። እና ወሬህን ልምምድ አድርገህ ምናምን በደንብ አድርገህ ትሰራለህ። የቦታው ምርጥ ስለሆነ ብዙ ነገር ነው የምንሰራ፣ አሪፍ ነገሮችን ስለምንሰራ በደንብ ትሰራለህ ማለት ነው። እና ቤት ሄደህ ትለማመድ ያለ ፕራክቲስ ታደርጋለህ ምናምን። አዲሽናል ነገሮች ካሉ እንጨምርሀለን ማለት ነው። ጭማሪ የሚሰጡ ነገሮች ካሉ ማለት ነው። የምታስተካክላት ብቻ ነው፣ ሌላ ምንም ነገር የለም። መስራት ምናምን እንዴት ነው? ደረስኩ እንዲህ ያለ ነገር መጥቷል ምናምን። ሰላም ነው።

ታሳየናለ እዚች የምትውናት ነገር ነው ትንሽ ነገር፣ ግን እዚህ የምንሰራው ብዙ ነገር እንሰራለን። ያው አንተ አምልጦ ነው እንጂ እዚህ ጋር የምንሰራው ፊልም ነው፣ እና እዚህ ፊልም ላይ የምንሰራው ስለ ሽፍታ ምናምን ነው። አዎ ሽፍታ ነው የምንሰራው፣ ከሰራ የዛ ተመሳሳይ ትንሽ አሁን ያለህን ባህሪ ለማወቅ የሆነ ተውኔት ነገር ጋር ሰጣት ለ የሚሰራ ካራክተር ደሞ ደሞ አንተ ክላሽ አለ ክላሽ አለ ክላሻው እንግዲህ አሁን ሳይሆን ኋላ፣ ችግር የለም አሁን ጋር የምትሰጥ ትንሽ ነገር ነው ሌላ ተውኔት ሌላ ነገር አሁን